ሩሲያ ታላቁ ዜጋዬ የምትላቸውን ሌተና ጀነራል ሚሄይል ክላንሽኮቭን ታኅሳስ 13 ቀን 2006 ዓ.ም በክብር ቀበረቻቸው። ለሩሲያ ባለውለታ የሆኑት አብዛኛው ዓለም ደግሞ በሥራቸው ያውቃቸው የነበሩት ሰው ያስቀመጠበትን የማይረሳው ሞት ትረኛ አድርጎ ወሰዳቸው። ሌተና ጀነራል ሚሄይል ክላንሽኮቭ እንደ ስማቸው ዝነኛነት እድሜም ሰጣቸውና 94 አመታት ኖሩ። ከዚህ በላይ የሚያስደንቀው ግን እስከ ዘጠና ዓመታቸው ድረስ በጦር መሳሪያ ማምረቻ ፋብሪካው የክፍል ኃላፊ ሆነው ለመስራት መቻላቸው ነው። ከ60 ዓመታት በላይ በአንድ ቢሮ፣ በአንድ ከተማ፣ በአንድ አገር ኖረው ጡረታ አወጡ ሳይባል ዘመናቸውን ፈጸሙ። ሩሲያ ታላቁ ዜጋዬ የምትላቸውን ክላንሽኮቭን የቀድሞዋ ሶቪየት ኅብረት የአሁኗ ሩሲያ ገንዘብ ሰጥታ ሀብታን ባታደርጋቸውም የመጨረሻውን የሜዲያላያ ሽልማት እየሸለመች ሐውልት እየቀረጸች መሪዎቿ እያመሰገኗቸው አክብራ ኑራቸዋለች። ቀብራቸው ከሞስኮ ወጣ ብሎ በሚገኘው የወታደሮች ቀብር ተፈጸመ። እንደ ሞቱ ቀብራቸው ከዓመታት በላይ በኖሩበት እስከ ከተማ ይፈጸማል ተብሎ ነበር። ነገር ግን የሩሲያ መንግሥት ታላቁን ዜጋማ በታላቅ ክብር ታላላቅ ሰዎች ባረፉበት ይቀበራሉ ብሎ ውሳኔውን ለወጠው። ስልሳ ሺህ የሚሆነው የኡዝቤስክ ከተማ ነዋሪ እያለቀሰ አስከሬናቸውን ሸኘ። በሞስኮ በተደረገው አቀባበልም ምክትል ጠቅላይ ሚኒስትሩ ለክብራቸው ተገኙ። የቀብራቸው ፕሮግራም ለሀገራቸው ታላላቅ ምግባር የፈጸሙ በሀገር መሪዎች ደረጃ እንዲሆን ተወስኖ ነበርና ነጋሪቱ እየተጎሰመ የሙዚቃ ማርሽ አካባቢውን እያደበላለቀ በተንቆጠቆጡ ወታደራዊ ሰልፈኞች አስከሬናቸው እየታጀበ የእጅ ሥራቸው የሆነው ክላንሽኮቭ እየተንጣጣ በታላቅ ክብር ተቀበሩ። የሰው ልጅ ፍጻሜ ሞት ቢሆንም እንደ ክላንሽኮቭ ያሉ ምግባር መልካም ሰዎች ሞትን አሸንፈው ስማቸውን ሲያስጠሩ ይኖራሉ። ክላሽን የመሰለ ጠመንጃ ዘርተዋልና ሚሃኤል ክላንሽኮፍ እንደበቀሉ እንደሚኖሩ አይጠረጠርም። የዘጠና ዓመቱ ሽማግሌ በክሬምሊን ቤተ መንግሥት ከፕሬዝዳንት ዲሚትሪ ሜድቬዴቭ ጋር የሻፓይ ብርጭቋቸውን አጋጩ። ዕድሜ ቀሰስተኛ ቢያስመስላቸውም ሙሉ የሌትና ጀኔራልነት ማዕረጋቸው ወታደራዊ ገጽታቸውን መልሶታል። በታላቅ ክብር በታላቅ ሞገስ የመጨረሻውን የሀገራቸውን ሽልማት ለመቀበል በመብቃታቸው የተሰበሰበው ሹማምንት ሁሉ አጨበጨበላቸው። ለሀገራቸው ሕዝብ ታላቅ ሥራ በመሥራታቸው ልዩ ክብርና አክብሮት አግኝተውም፣ በዚህ ዕድሜያቸው ሰርቼ ጠግቤያለሁ፣ አስቤ አቁሜያለሁ አላሉ። በቀድሞዋ የሶቪየት ህብረት ግዛት የአሁኗ ሩሲያ ዜግንም እዚያ መሄድ ሳያስፈልግ በየደጃችን ስማቸውን ተናኝቶ ተዋውቀናቸዋል። አብዛኛው ዓለምም ያውቃቸዋል። ሁሉም በራሱ ቋንቋ እንደሚስማማው እየጠራ የራሱ አድርጎታል። ታላቅ ፈጠራቸው ሀገር ምድሩን ስላጥለቀለቀው ሰውየውን ሥራቸው ቀድሟቸዋል። ክላሽንኮቭ፣ ሚኬል ክላሽንኮቭ የክላሽንኮቭ ጠመንጃ ከአፍሪካ እስከ ላቲን አሜሪካ ከአውሮፓ እስከ እስያ ተዛምቷል። የሀገሮች የመከላከያ ሰራዊት ቋሚ ትጥቅ ሆኗል። የሽምቅ ተዋጊዎች በሙሉ ለማለት በሚቻልበት ሁኔታ ተጠቅመውበታል። አሸባሪዎች ዋነኛ መሳሪያቸው አድርገውታል። በእኛም አገር የክላሽንኮቭ ስሙ ከገጠር እስከ ከተማ የታወቀ ሆኗል። የመከላከያ ኃይል ብሔራዊ የነፍስ ወከፍ መሳሪያም ከሆነ ሰነበተ። በገጠርም የቀድሞዎቹን ቤልጂክ አልቤን ምንሽርና አሜሪካ መውዜር ተክቷቸዋል። ጠመንጃ መያዝን እንደ ልማድ የሚቆጥረው የሀገራችን ሰው ቀድሞ እንደሚያደርገው አልቤኑን እናት አልቤን፣ አሜሪካ መውዜሩን ደመላሽ እንደሚለው ቅጥያ ማውጣቱን ባልሰማም በግጥም ማሞጋገስ ጀምሯል። በአንድ ጎረስ ብረት ሲያጉጠው ሲያጉጠው፣ ከኋላ መጣና ክላሽ በጠበጠው። ሞፈር ቀንበር ይዤ አህያ ነድቼ በልጅግ ተሸክሜ፣ ኧረ በምን አቅሜ፣ ድረሽልኝ ክላሽ ድማሜ፣ ድማሜ እያለ ያሞጋግሰዋል። እንዲህ የሚሞገስለትን መሳሪያ የሰሩት ሚኬል ክላሽንኮቭ መሆናቸውን የሚያውቀው ምን ያህሉ እንደሆነ ግን አላውቅም። ጀነራሉ እንደ እድሜያቸው ሁሉ ሞገስና ክብር አልተነፈጋቸውም። የአሁኑ ፕሬዝዳንት ብቻ ሳይሆኑ የተፈራረቁት የሀገሪቱ መሪዎች ሙገሳ ያዘንቡላቸዋል። ሌተና ጀኔራል ክላሽንኮቭ የኖሩት በምስራቅ ሞስኮ 1300 ኪሎ ሜትር ርቀት በሚገኘው በትውልድ ቀያቸው የኢዝቬስክ ከተማ ነው። በኢዝቬስክ የቀላል የጦር መሳሪያ ማምረቻው ፋብሪካ አለ። ይህ የማምረቻ ፋብሪካ ከ200 ዓመታት በላይ የጦር መሳሪያ ሲመረትበት የቆየ ካምፕ ነው። ጄኔራሉ በዚያ ማምረቻ እየሰሩ ከ60 ዓመታት በላይ ከባለቤታቸውና ከልጆቻቸው ጋር ኖረዋል። ሌተናል ጄኔራል ሚካኤል ክላሽንኮቭ ዘጠናኛ ዓመታቸውን ሲያከብሩ የሩሲያ መንግሥት የሀገሪቱን ታላቅና የመጨረሻ ሽልማት የሆነውን የሩሲያ ጀግና ማዕረግ ሰጥቶ አክብሯቸዋል። ሽማግሌው ጄኔራል ሙሉ የሌተና ጄኔራልት ልብሳቸውን ለብሰው ማዕረጋቸውን ደርድረው ቀደም ሲል የተሸለሟቸውን ሜዳሊያዎች ሰድረው በታላቅ ክብር ክሬምሊን ቤተ መንግሥት ተገኙ። የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ሽልማቶቹን ከፍተኛ ባለሥልጣኖች በተገኙበት ሲሸልሟቸው ስሎ ካላሽኒኮቭ የሰሩት ድንቅ የተባለውን ክላሽንኮቭ ጠመንጃን ብቻ ሳይሆን ሁሉም ሩሲያዊ ሁሉም የሀገራችን ዜጋ የሚኮራበትን ብሔራዊ መለያችንንም ጭምር ነው ሲሉ አወድሰዋቸዋል። ክላንሽኮቭ በወጣትነታቸው እጁን ሳሙልኝ የሚባሉ ተኳሽ ነበሩ። በአባታቸው እርሻ ሁል ጊዜ ያድናሉ። አደን የመውደዳቸው ነገር እስከ ዘጠና ዓመታቸውም ድረስ ያለቀቃቸው ሱሳቸው ሆኖ ቀርቷል። የማሽን ፈጠራ ፍላጎት ያላቸው ቢሆኑም ገጣሚ ለመሆንም ጽኑ ፍላጎት ነበራቸው። እስከ ሕይወታቸው ፍጻሜ ድረስም ከጦር መሳሪያ ፈጠራቸው ጋር ስንኝ እየቋጠሩ ይገጥሙ ነበር። ስድስት መጻሕፍትንም አሳትመዋል። ጀነራል ክላሽንኮቭ በቴክኒክ ሳይንስ የፒኤችዲ ዲግሪ አግኝተዋል። የጦር መሳሪያውን በሚነድፉበት ጊዜ ግን የኮሌጅን በር አላዩም። እንዲያውም የሁለተኛ ደረጃ ትምህርታቸውን አላጠናቀቁም። ገና በ19 ዓመታቸው የሶቪየትን የመከላከያ ሰራዊት ተቀላቀሉ። የተመደቡበት የታንክ ሬጅማንት ባሳዩት ቅልጥፍና የሃምሳ አለቅነት ማዕረግ በፍጥነት አግኝተዋል። ግን ጦርነቱ እንደተጀመረ እንደ ኤውሮፓውያን ዘመን አቆጣጠር በ1941 ዓ ም ከፍተኛ የመቁሰል አደጋ ስለደረሰባቸው በሕክምና ማገገም ያቆዩ መቁሰላቸውና ከሆስፒታል መተኛታቸው ስሜታቸውን የሚቆነጥጥና የሚያነቃቃ ዜና እንዲሰሙ አደረጋቸው። የሶቪየት ሕብረት ጦር በጀርመኖች የተሸነፈው በአውቶማቲክ መሳሪያ እጥረት መሆኑን ሌሎች ቁስለኞች ሲያወሩ ሰሙ። ስለዚህ ለምን ግማሽ አውቶማቲክ የሆነ የነፍስ ወከፍ መሳሪያ አልሰራም የሚል ቁጭትና መነቃቃት ፈጠሩ። በውስጣቸው የፈጠራ ተሰጦ የሚፍለቀለቅ ሰዎች ምንም አይነት ጋሬጣ አይገድባቸውም። ስለዚህ ወጣቱ ክላሽንኮቭ ቁስሉ ሳይጠግለት ንድፉን ማብሰልሰል ጀመረ። በሁለተኛው የዓለም ጦርነት ሰልፍ በሆነ ጊዜ አሜሪካ ብቻ ግማሽ አውቶማቲክ የሆነ ኤማዋን የነፍስ ወከፍ መሳሪያ ነበራት። የሶቪየት ወታደሮች ግን ሞንቶቭ የተሰኘውን አንድ ጎረስ የነፍስ ወከፍ ጠመንጃ ነበር የታጠቁት። ቁጭቱ ሃምሳ ለቃ ክላሽንኮቭን ግማሽ አውቶማቲክ ጠመንጃ እንዲሰሩ ጎተጎታቸውና አንድ ንድፍ ላለቆቻቸው አቀረቡ። የመጀመሪያው ሙከራቸው ብዙ የሚስተካከሉ ርማቶች ነበሩበትና እንደገና እንዲሰሩት ሆነ። ተደጋጋሚ ሙከራዎች አደረጉ። በመጨረሻ ጉዳዩ በልባቸው ባደረ በአምስት ዓመት በስማቸው የተሰየመውን ሙሉ አውቶማቲክ የነፍስ ወከፍ ጠመንጃ ንድፍ አጠናቀቁ። ጊዜውም እንደ ኤሮፓውያን ዘመን አቆጣጠር በ1947 ስለነበረ ስያሜው ኤኬ47 ተሰኘ። የጀርመኖች ጥቃት ሰበብ ሆኖ ክላሽንኮቭን የመሰለ የጦር መሣሪያ ተሠራ። ይህን ጠመንጃ በመሥራቴ ምስጋናውን መውሰድ ያለባቸው ጀርመኖች ናቸው። እነሱ ምክንያት ባይሆኑ ኖሮ የእርሻ መሣሪያዎችን ፈጥር ነበር ይላሉ ጄኔራሉ ሲቀልዱ። ክላሽንኮቭ ጠመንጃ አስተማማኝነቱ ታምኖበት የሶቪየት ቀዩ ጦር ትጥቅ የሆነው ከሁለት ዓመት በኋላ ጀምሮ ነበር። ክላሽንኮቭ ጠመንጃ አሰራሩ ውስብስብ ባለመሆኑና ጠቀሜታው አስተማማኝ በመሆኑ ወዲያው በሶቪየት ወዳጅ አገሮች ተፈላጊ ሆነ። በሶቪየት የሚደገፉ የነፃነት ተዋጊዎች መሳሪያቸው አደረጉት። በዚያው ልክ አሸባሪዎችም ወንጀል ፈጽመውበታል። በሁሉም ዘንድ ለተፈላጊነት የበቃው አሰራሩና ክብደቱ ቀላል፣ ለአያያዝ የሚመች የርቀት መጠኑ በቂ በመሆኑ ነው። ሩሲያኖች ቀላልነቱ ብቻ ሳይሆን አስተማማኝነቱ ተፈላጊነቱን እንደጨመረው ይናገራሉ። ራሳቸው ጀነራል ክላሽንኮቭም ማየር ኡጄ ፖፑላርና ፖታሞ ሽቶ ና ፖስትሮይና ፖ ፕራስቶይ ጠመንጃዬ ዝነኛ ነው። ምክንያቱም የተሠራው ቀላልና ውጤታማ እንዲሆን ተደርጎ ነው። ወታደር የአካዳሚ ምሮቅ አይደለም። ስለዚህ ቀላልና የተረጋገጠ መሣሪያ ይፈልጋል። ቀላል የሆኑ ነገሮች መሥራት ከውስብስቡ ይልቅ አንድ ሺህ ያህል ጊዜ ይከብዳል። ጠላትህ ሲጠጋ እያየኸው ውስብስብ መሣሪያ ለመጠቀም ጊዜ አይኖርህም። ጦርነትን አይቻለሁ። ወታደር የሚያጠፋው ጊዜ ስለሌለው ጠመንጃው ቃታው በቀላሉ የሚከፈትና ሲተኩስ አንጀት የሚያርስ መሆን አለበት። እንዲህ አይነቱን መሣሪያ ነው እንግዲህ እኔ የሠራሁት። ማንም ቢሆን እኔ ከሠራሁት የነፍስ ወከፍ ጠመንጃ የተሻለ መሣሪያ ያቀረበ የለም ይላሉ። እውነትም አስተማማኝነቱና አጠቃቀም ቀላል በመሆኑ ላለፉት ስልሳ ዓመት በአንደኛ ደረጃ ተፈላጊነት ቆይቷል። በአሁኑ ጊዜ 55 አገሮች ክላሽንኮቭ ጠመንጃን የሀገራቸው የመከላከያ ጥጥቅ አድርገዋል። ከመቶ 100 ሚሊዮን በላይ የክላሽንኮቭ ጠመንጃ በዓለም ዙሪያ መሰራጨቱ ታምኖበታል። ተፎካካሪው የሆነውን የአሜሪካውን ኤም ስክስቲን ጠመንጃ በእውቅና በልጦ በመገኘቱ ሀገራዊ መኩሪያ ሆኗል። የክላሽንኮቭ ጠመንጃ በየጊዜው እየተሻሻለ የበለጠ ቀልጣፋና አስተማማኝ እንዲሆን ተደርጓል። ከሳንጃ መትከያው ጀምሮ እስከ አቅራቢ መነጽር መትከያ ድረስ ተሻሽሎለታል። ከጠመንጃው ላይ የሚተኮስ ቦምብ ለመጠቀም እንዲያስችልና ድምፅ የለሽ እንዲሆንም ተሻሽሏል። ሌሎችም አስተማማኝነቱን የሚያረጋግጡ ቴክኒካዊ መሻሻዎች ስለተገጠሙለት ዘመናዊነቱና ተፈላጊነቱ እንደጨመረ ነው። ሌተና ጀነራል ክላንሽኮቭ ጠመንጃውን በየጊዜው እያሻሻሉ ለመስራት ዲዛይናቸውን ነድፈዋል። ለዚሁም ስራቸውም ከ30 በላይ ሜዳሊያዎችና ኒሻኖች ተሸልመውበታል። የምትፈልጉት ማንኛውም ነገር ቀላል መሆን አለበት የሚለውን አስተሳሰብ የሚተረጉመው ክላሽንኮቭ ጠመንጃ ሆኖ ተገኝቷል። ጀነራል ክላሽንኮቭ በዘጠና ዓመታቸው በመንግሥት የሥራ ገበታ ላይ መሆናቸውን ነገርኳችሁ። የጦር መሳሪያ ማሻሻያ ሥራቸውን አያስተጓጉሉም። ሽልማቱን የተቀበሉ ዕለት እንኳ እንዲያነጋግሯቸው ለጠየቋቸው ጋዜጠኞች ከሰዓት በኋላ በሥራቸው ለመገኘት እንደሚቸኩሉ ተናግረዋል። ሚኬል ክላሽንኮቭ እንደ ማንኛውም የፋብሪካው ሠራተኛ ከጠዋቱ ሁለት ሰዓት ተኩል በቢሮአቸው ይገኛሉ። በሳምንት ውስጥ አራቱን ቀናት በሥራ ገበታቸው ላይ ናቸው። ከሁሉም የሚደንቀው 60 ዓመት ለቆዩበት መሥሪያ ቤታቸው የጋለና የሞቀ ፍቅር ማሳየታቸው ነው። በዘጠና 9 ዓመቴም ተደሳሽ ሰው ነኝ። እንደ ማንኛውም ሰው የምጸጸትበት ነገር ይኖራል። ግን አንድ ነገር አረጋግግጬ መናገር እችላለሁ። እንደ ገና ለመኖር ዕድል ቢሰጠኝ አሁን ከምኖርበት ሕይወቴ ውጪ ለመኖር አለመፈለጌ ነው። በዓለም ዙሪያ የተሰራጨው የክላሽንኮፍ ጠመንጃ ነዳፊ በፈጠራ ሥራ ባለቤትነት ምክንያት በጣም ሀብታም ተደርገው ይታሰቡ ይሆናል። ጄኔራሉ ግን ሀብታም አይደሉም የሚኖሩት በኢዝቬስክ ካምፕ አንድ መካከለኛ ገቢያ ያለው ሊኖርበት በሚችል አፓርትመንት ላይ ነው። ጀነራል ክላሽንኮቭ በምዕራብ ሀገሮች ቢሆኑ ኖሮ በገንዘብ ቱማታ በተጫወቱ ነበር። ለእርሳቸው ግን ይህ ሁሉ ምንም አይደለም። ሀገሬ የሚለው ቃል ከውስጣቸው ሰርስሮ ስለገባ ለሀገራቸው የሰጠውን አገልግሎት ማየታቸው ገንዘብ በማይተካው ደስታ አጥለቅልቋቸዋል። በ1990 ዎቹ መጀመሪያ አካባቢ የአሜሪካውን የኤም ሲክስቲን ጠመንጃ ፈጣሪ የሆነውን ዩጂን ስቶነርን አጌተውት ነበር። ሁለቱ የወቅቱ ዕውቅ የጦር መሳሪያ ፈጣሪዎች ከተገናኙ በኋላ ክላሽንኮቭ እንደገለጹት አሜሪካዊው የናጠጠ ሀብታምና በራሱ አይሮፕላን የሚበር ነበር። ጀነራል ክላሽንኮቭ ግን ከኤዝቬስ ወደ ሞስኮ ለመምጣት የአይሮፕላን ትኬት የሚያገኙት በውጣ ወረድ ነው። አንድ ጊዜም ባደረጉት ንግግር የሠራሁት መሳሪያ በሌላ አገር ቢሆን ኖሮ መንግሥት ከፍ ያለ ክፍያ ባስፈለገው ነበር እስከ ማለት ደርሰዋል። ይህን ሁሉ ቢያውቁትም ግን ለሀገራቸው ማገልገላቸውንና ከሀገራቸው የሚያገኙትን ክብር አብልጠው ስለሚያስቡ ስለ ሌላው ቅንጡ ሕይወት ቁብም አይሉት። የዓመታት መቀያየር ሞገሳዊ ስማቸውን ያልሻረባቸው ለሀገራቸው ፍሬ ያለው ሥራ የሠሩ ድንቅ ሰዎች ሌላው የሚጨነቅበትን የምቾትና የቅብጠት ሕይወት ለሀገራቸው ስምና ጥቅም ይለውጣሉ። የሚያሳዝነው እነዚህ አይነት ሰዎች እጅግ ጥቂቶች መሆናቸው ነው። ክላሽንኮቭ ጠመንጃ የመግነኑንና የመሰራጨቱን ያህል ያልተጠቀሙት ጄኔራሉ ብቻ ሳይሆኑ ሩሲያም ጭምር ነች። ሩሲያ ከቀዝቀዛው ጦርነት ጀምሮ እስከ ቅርብ ጊዜ ድረስ የፈጠራ መብቷን ባለማስመዝገቧ ከሀምሳ በላይ ሀገሮች የሚጠቀሙበትና የሚያመርቱት አስመስለው እየሰሩ ነው። አሜሪካ ሳይቀር ለኢራቅና ለአፍጋኒስታን ወታደሮችና ፖሊሶች ክላሽንኮቭን የምታስታጥቀው ከሩሲያ ገዝታ አይደለም። እንደተገመተው ከሆነ ከ100 ሚሊዮን በላይ ከተሰራጨው ክላሽንኮቭ ሰማንያ በመቶ በቀድሞ ኮሚኒስት ሀገሮች ህገ ወጥ በሆነ መንገድ የተመረቱ ናቸው። አምራቹ ካምፓኒ እንደገመተው ሩሲያ 2 ቢሊዮን ዶላር የሚሆን ገንዘብ አታለች። እንዲያውም ህንድ የራሷ ጦር መሳሪያ አድርጋ በአንድ ትርኢት ላይ በማቅረቧና ለውጭ ገበያ ለማቅረብ በመዘጋጀቷ ከሩሲያው የጦር መሳሪያ አምራች ካምፓኒ ጋር ለሁለት ዓመት የፈጀ ውዝግብ ውስጥ ገብተው ነበር። በዚያ ወቅት ግን የዝቤስክ ካምፓኒ የፈጠራ ሥራ ባለቤትነት አስመዝግቦ ስለነበረ መብቱን አረጋግጧል። ይሁንና ጥቅም ባይገኝበትም ማንም የመሳሪያውን ስያሜ መለወጥ አልቻለም። ስለዚህ የጄኔራል ክላሽንኮቭና የሀገራቸው ስም መሬት በተዘረጋበት ውቅያኖስ በፈሰሰበት ይጠራል። ክላሽንኮቭ ጠመንጃ በሁሉም ዘንድ ተወዳጅ ሆኗል። አሸባሪዎች ናቸው የተባሉ ቡድኖች የሽብር ድርጊታቸውን የሚፈጽሙት በክላሽንኮቭ መሆኑ ይሰማል። ሲቪሎችና ሕፃናት የሚገደሉበት መሳሪያ መሆኑ በመገናኛ ብዙሀን ይታያል። ቢንላደን ኢላማ ሲለማመድ የሚታየውም በክላሽንኮቭ ጠመንጃ ነው። ይህን ተከትሎ የሰለቸኝህ አይነት ጥያቄ ነው እስኪሉ ድረስ ጋዜጠኞች ጄኔራል ክላሽንኮቭን በተደጋጋሚ ይጠይቋቸዋል። አሸባሪዎች በመሳሪያ ስለሚጠቀሙበት ምን ይሰማሃል? በሠራኸው መሳሪያ ሕፃናትና እናቶች ሲገደሉ እንቅልፍ ይወስዳሃል ወይ? የመሳሰሉ ጥያቄዎች በተለይ በምዕራብ ጋዜጠኞች ይቀርቡላቸዋል። እሳቸውም በተለያየ ጊዜ እንዲህ እያሉ መልሰዋል። ጠመንጃው ለታሰበለት ዓላማ ብቻ አለመዋሉ የእኔ ስህተት አይደለም። ያ ስህተት የዲዛይነሮች ሳይሆን የፖለቲከኞች ነው። እኔ የሠራሁት አባት ሀገርን ለማስከበር ብቻ ነው። የሠራሁት ጠመንጃ ሚሊዮኖችን ሲገድል ሲጎዳ እንቅልፍ ይወስደኝ እንደሆነ የሚጠይቀኝ ካለ እንዲህ እመልስለታለሁ፣ አዎ ጥሩ እንቅልፍ ይወስደኛል። ጠመንጃውን የሠራሁት የሀገር ዳር ድንበር ለመጠበቅ በመሆኑ ሕሊናዬ ንጹሕ ነው። እኔ ለሽፍቶችና ለአሸባሪዎች አልሰጠኋቸውም። በዓለም ዙሪያ ለሚሰራጩትም እኔ ተጠያቂ አይደለሁም። እጅግ አስተማማኝ መሆኑን አምነው ስለመረጡት የእኔ ስተት ነው እንዴ እያሉ በተለያዩ ጊዜ መልሰዋል። ሌተና ጀነራል ሚሄል ክላንሽኮቭ ከመሞታቸው ስድስት ወራት በፊት ለሩሲያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ የኑዛዜ ጥያቄ የጻፉላቸውን የሩሲያው ጋዜጣ አትሞት ነበር። በደብዳቤያቸው ላይ በሰሩት ጠመንጃ ለተገደሉት ሰዎች ኃላፊነት መውሰድ አለብኝ ወይ ብለው ፓትርያርኩን ይጠይቃሉ። አንዳንድ መልስ ያላገኘሁላቸው ጥያቄዎች የልብ ድካሜን አባብሰውታል። በፈጠርሁት ጠመንጃ ሕዝቦች ስለተጨፈጨፉ እኔ የገበሬው ልጅ ሚሄል ክላንሽኮቭ የ93 ዓመቱ ሽማግሌ፣ የኦርቶዶክስ ክርስትና አማኝ፣ ለተገደሉት ሰዎች ጠላትም ቢሆን ኃላፊነት መውሰድ አለብኝ ወይ ብለው ጠይቀዋቸዋል። ፓትርያርኩ ወዲያው መልስ ሰጥተዋቸዋል። ሚሄል ክላንሽኮቭ ለሠሩት ሥራ አመስግነው፣ ልጄ አንተ የአርበኝነት ምሳሌ ነህ፣ ከአገሪቱ ክብር አንጻርም ትክክለኛ ነህ። ቤተ ክርስቲያናችን ጠመንጃውን እናት ሀገር ለማስከበር ሲጠቀሙበት በሚገባ ትደግፋለች፣ ወታደሮቻችንንና ጠመንጃውን የሠሩትንም ትባርካለች ሲሉ በየቦታው በመሳሪያው ለተገደሉት ሰዎች ኃላፊነት የሌለባቸው መሆኑና መንፈሳቸውም እየጸና መሆኑን ነግረው አጽናንተዋቸዋል። እጅግ ዝነኛ የሆነው የክላሽንኮቭን ስም አሁን አሁን ምርቶች መለያቸው ለማድረግ እየተሯሯጡበት ነው። የክላሽንኮቭ ቮድካ አንደኛው ነው። እንደ ሞዛምቢክ ያሉ አገሮች የባንዲራቸው ምልክት ያደርጉታል። የነፃነት ታጋዎችም በአርማቸው ላይ ያኖሩታል። ስልሳ ዓመታት በሥመ ጥሩነት ተመራጭ የሆነው ክላሽንኮቭ እስካሁንም ስሙ ገናን ነው። የጀኔራል ክላሽንኮቭም ስም የዚያኑ ያህል ስመ ጥሩ ሆኗል። የተሻለ መሳሪያ ቢመጣም እንኳ የጀነራሉን ስም በታሪክ ፊት እንደተጠቀሰ ይኖራል። ከዚህ የተሻለ መሳሪያ የሚፈጥር ካለ በመጀመሪያ የምጨብጠው እኔ ነኝ የሚሉት ሌትና ጀነራል ሚኬል ክላሽንኮቭ ፈጠራቸው የሀገራቸው መለያ መሆኑ እንዳኮራቸው ይኖራሉ። ለሀገር ድንቅ ሥራ መሥራት፣ ዘረንና ትውልድን የሚያኮራ ተግባር መፈጸም በሚፈጥረው ሐሴት እንደተጠለቀለቁ ዘመናቸውን ፈጸሙ። ሌተና ጀነራልነት ማዕረግ ደርሰው ለሰባ ዓመታት ከወታደራዊ አገልግሎታቸው ሳይዛነፉ በጡረታ ሳይገለሉ ለሀገራቸው እንደሰሩ ለስልሳ ዓመታት ከተቀመጡበት ቢሮአቸው ክብርና ሞገስ ያሸከማቸውን ተግባር እየፈጸሙ ዘጠና አራት ዓመታቸውን አጠናቀቁት። አብራችሁን ስለቆያችሁ እናመሰግናለን።